ስውሯ ማርያም በ21 ብር በማዳበሪያ ጭና በፒክአፕ መኪና፣ እሱን ሲከታተሉት አምልጦ እሱ ደብረ ብርሃን ገባ። በስውሯ ማርያም ቤተክርስቲያን ከውስን ፈልገው የሄዱ ሶስት ምዕመኖች በዚህ ሴትዮ ምክንያት ህይወታቸው አልፏል። አጠቃላይ ለአባቶች ታርዶ ሮቀን ይሄ ነገር እንዴት ነው ብዬ እንደ ኢትዮጵያዊና እንደ ተመሳሳይ አፍቃሪ ተወልጄ ያደኩት ኢትዮጵያ ውስጥ ነው። ሰላም ጤና ስል ቤሰ እንደውቃችሁልኝ በአዲስ ህይወት ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ስለ ስውሯ ማርያም ነው። ትላንትና አንድ ስለችላቸው ነበር። ስለ ስውሯ ማርያም ግን ያ ቪዲዮ ብዙ ስላልደረስ ጨማ ቪዲዮ ቴዥ መጥቻለሁ። ስለ ስውሯ ማርያም እና በስውሯ ማርያም በሮብለት በአርበት እንግዲህ ጭራሽ ታርዶ እንደሚበላ ሰማን ነው የምንገኘው ሰዋ ደብዳቢዋም ገዳም ግለሰብ አሁን ቢሆን እንግዲህ በሀገረሰ ከቶ ጳጳስ እንድትፈታ የተረገግኛል ና እሱን እሱን የምንመለከት ነው የሚሆነው ሌላ በኩል እንግዲህ አሁን ለሀገራችን ላይ በጣም የተስፋፋ የሚገኝነው ትኩረት ያላገኘው አንድ ጉዳይ አለ እሱም የተመሳሳይ ፆታ ጉዳይ ነውእና ይህን ነገር ስ የማስመለክታችሁ ነው የሚሆነው በጣም ነገሮች የተመለከት ነው የምንገኘው መጀመሪያ እንግዲህ ሲኖዶሲ ኦሮሚያ ይላል እና የኦሮሚያ ሲኖዶሲ የሚለው ፔጅ ፖስት ያደረገው ነገር እና አንድ ከአርሲ ጋር ተያዘ ነገር ላሰማችሁ እና ወደ ስውራ ማርያም እንመለስ። እንዲህ ይላል እንዲህ አይነት ጳጳስ በኢትዮጵያ ምድር ተነስቶ አያቅም። እስኪ በአክብሮት ባርኳቸው ይፍቱን ይባርኩም ብሎ የብፁ አቡነ ሳውሮስን እንዲህ በልማት ላይ ያሉበትን ፎቶ ፖስት አድርጓል። እና እንዲህ አይነት ጳጳስ በኢትዮጵያ ምድር ተነስቶ አያቅም የሚለውን ነገር ብፁዕ አቡነ ጴጥሮስ ቢሰሙን ይላሉ። ሰማዕቱ የሆኑት ብፁዕ አቡነ ጴጥሮስ ቢሰሙን ይላሉ። እግዚአብሔር በሚያውቀውና አቡነ ሳውሎስ እንደተባሉበት ምክንያት ምን መሰላችሁ ሰው እየሞተ ኦርቶዶክሳን እየየተጨፈጨፉ እሱን ስላስቆሙና እሱ ከመንግስት ጋር ተነጋግረው ለማስቆም እየሞከሩ ስላሉ ሳይሆን የተባሉት እንዲህ ሥራ እያደረጉ ሲሮ ነው። ግቢውን ለማስዋብ ቆርቆሮ ወንድም ለማፍረስ መጋዘኑ መጽሐፍ መጽሐፍ ተላዩ መጽሐፍቶችን እያወጣን ነው ያለ ነው። እንግዲህ ከሰባ ዓመተ ምህረት ጀምሮ ሲጠራቀም የነበረ መጽሐፍቶች ናቸው። አዲስ ኪዳን አለ፣ ቅዳሴ አለ፣ የኦሮምኛ መጽሐፍ ቅዳሴ አለ፣ ታምረ ማርያም አለ። ብዙ መጽሐፍቶች ናቸው ያሉት የኖረ ነው። ሰራተኞች በሙሉ በህብረት ወጥተው እያጋዙ ነው ያሉት። አሁን ወደ ሌላ እያጋዙ ነው ያሉት። መሸጥ ሲገባው መሸጥ ሲገባው ዝም ብሎ እየታተመ ይቀመጣል። ተከምሮ ሰማይ ወጥቶ ጣራ ደርሶ ነው ያለው። እሱን አሁን ያጋዝ ነው ያለነው። ዶክመንት ደግሞ ከጀርባ ሌላ የብዙ ዓመት ዶክመንት ደግሞ አለ። እሱንም በመለየት በማጋዝ ወደ ሌላ ለመለወጥ ብዙ እያደረግን ነው ያለነው። አሁን ግቢው አጠቃላይ ጥናት ላይ ነው ያለነው። እያስጠና ነው ያለነው ስራ ለመስራት ለአይን የማይመቹ ነገሮች ብዙ ቆሻሻ እንትኖች አሉ። እነሱን እያጸዳን ነው ያለ ነው እና ስለዚህ ያንን ለማስተካከል ብዙ እየሰራ ነው ያለነው። መንበረ ፓትርያክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዋናው መቀመጫ፣ የቅዱስ ፓትርያርኩ፣ የቅዱስ ሲኖዶስ፣ የብፁዓን አባቶች ሊቃነ ጳጳሳት ማረፊያ በመሆኑ ከሁሉም ስራ በፊት የመንበረ ፓትርያርኩ ግቢ ማማር መስተካከል ስላለበት ደረጃውን የጠበቀ ለማድረግ የማስዋብ ስራ እየተሰራ እንደሆነ ብፁዕነታቸው አስረድተዋል። አባቶች ማረፊያ ያለበት ማለት ትልቅ ቦታ ቁንጮ አናት ምንም ዋጋ የለውም ማለት ነውና፣ በዚህ ምክንያት ነው እንግዲህ ይህንን ዞረን መጀመሪያ ዞረን አይተን ጎበኛል። ከጎበኛል በኋላ ነው ወደዚህ ውስጥ የገባ ነው። ግቢ ውስጥ እንዲጸዳ ብዙ ሥራ ብዙ የሚሰራበት ግቢ ነው። ግቢ መሆን የነበረበት መኪና ማጠፊያ እንኳን የለም፣ ገራጅ የለም፣ ዘይት መቀየር የለም። ለሱ ለሱ አይነቶች ነገር ለማዘጋጀት ብዙ እያሰብን ነው ያለ። ነው እንደምትሰሙት ነው እንግዲህ እነ ቡፃ ቡነሳውሮስ መንበረ ፓትሪያሪክ ፓትሪያሪክ ጳጳስ መቀመጫ የሆነውን እያጸዱ ይገኛሉ። በዚህ በኩል ደግሞ ኦርቶዶክሲያን እየጸዱ ይገኛሉ። በአርሲ ቅድም አሰምቻችሁ ነበር፣ አሁንም ላሰማችሁ ስሙት። በምስራቅ አርሲ የስልሳ 60 ዓመት አባት ተገደሉ። በምስራቅ አርሲ የሀገረ ስብከት መርቲ ወረዳ በሚገኝ በአንድ ቀበሌ የስልሳ 60 ዓመቱ አቶ ጌታውን ገብረ መድኅን ትናንት ማታ ሁለት ሰዓት መገደላቸው ተነግሯል። ገዳዮቹ ነፍስ ከማጥፋትን በተጨማሪ ከብቶችና ንብረቶቻቸውንም መዝረፋቸው ነው የተገለጸው። በዚህ ወረዳ በሚገኝ ጋዶ ቀበሌ የሚኖሩ አምስት ሰዎች ጥቅምት 24 ቀን 2018 ዓም የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት በታጣቂዎች በተከፈተባቸው የተኩስ እሩምታ መገደላቸው ይታወሳል። የሃይማኖት ተቋማት ጉባኤ ሃይማኖት ተኮር ግድያ እንዳልሆነ ከዚህ በፊት መግለጫ ማውጣታቸውን መዘገቤ ይታወሳል እንደ ሰማችሁት ነው እንግዲህ በዚህ በኩል ኦርቶዶክሲያን በዚህ መንገድ በየቀኑ እየተፈጁ እየታረዱ ኦኬ እየተቆራረጠ እየጸዱ ይገኛሉ በአርሲ ኦርቶዶክሲያን በአንዳንድ አብዛኛው ከተማ ላይ አብዛኛው ቀበሌ ላይ የለም ኦርቶዶክሲ አርሲ ላይ በዚህ በኩል ደግሞ የእኛ አባቶች እሱን አልሰማንም አላየንም ብለው በዚህ በኩል ቤተ ክርስቲያኑን እያጸዱ ይገኛሉ ቤተ ክርስቲያኑ አይጽዳ አይደለም ነው የእኛ ጥያቄ አሁን አይጽዳ ጽዳት አያስፈልግም ልማት አያስፈልግም የሚ አደለም የልማት ጥላቸው የለብንም የደስ የሚነገር ነው ይህ በለም ያሰኝ ነው። ከዚህም በላይ ቢደረግ ደስ ይለናል። እንዲሁም ግን በዚህ በኩል ያለው አይቀድምም ወይ ሰውነት አይቀድምም ወይ ሰው አይቀድምም ወይ ክርስቲያኖች አይቀድምም ወይ? ትኩረት ለምን ማለት ምን አይሰጥም? በዚህ ደረጃ ለልማት አይሰጥ ትኩረት ለምን ለማን አይሰጥም? ኦኬ ልማቱን ለማሰራት ሦስት አራት ቀን ስብሰባ ተይዘው ነው በጀት መደወለስ ነው የሚገባ እነዚህን ኦርቶዶክሲያን ግን እንዳይሞቱ ለማድረግ አንድ ለቀን እንኳን ስብሰባ ያዙ ይተመክራል ለምን ንገኛውና በጣም ነው የሚያሳዝነው። እንዲያውስ እንደዚህ አይነት ጳጳስ በኢትዮጵያ ውስጥ ተነስተው አይታወቅም ተብሏል። ወረቀት ጉዳይ ነው እዛ ምን መለከቶ እንግዲህ አጸለ ማርያምን ጉዳይ ደግሞ በዚህ በሱራ ማርያም ሰዎችን መታስ የምትጨራ ሰዎችንም ገላለች። በነገራችን ላይ ሰው በጇ ሞታ አንዱ ሁለት ሶስት ሰው የሚነገር ነውና ሲሞት ወንድማችን፣ ይቺ በምስሉ ላይ የምትመለከቱ አገለሳ በሱራ ማርያም ቤተክርስቲያን ፈላጅ ቆራጭኔም ብላ የምታስብ ነች። ክልሉን ወረዶችና ታጣቂዎችን በገንዘብ በመግዛት ወጣቶች ላይ ብዙ ጫናዎችን ያሳደረች ትገኛለች። በሱራ ማርያም ቤተክርስቲያን ውስጥ ፈውስን ፈልገው የሄዱ ሶስት ምህመኖች በዚህ ሴትዮ ምክንያት ህይወታቸው አልፏል። የሱራ ማርያም ካናት አባቶችን እያስፈራራች የሱራ ማርያም ምን ገንዘብ እየበላችና እየሰረቀች ትገኛለች። አሁንም ቤተክርስቲያኒቱ እየተመራች ያለችው በካህናት አባቶች ሳይሆን በዚህ ፈላጭ ቆራጭ ነኝ ብላ በምታስብ ሴትዮ ነው። ስሟን አርባ ጊዜ እየቀያየረች በእኔ ጉዞ መኪና ካልሆነ ወደ ስውሯ ማርያም ድርሽ አትሉም በማለት የሚሄዱትን ምን እያስፈራራችና እያስደበደበች ትገኛለች። የደብረብርሃን አካባቢ ወጣቶች ይህ ለምን ይደረጋል፣ ይህ ለምን ይሆናል ብለው ፊት ለፊት ሲጋፈጡ የነበሩ ወጣቶችን እያሳሰረች፣ እያስገረፈች፣ እያስጨቆነቻቸው ትገኛለች። በተለያዩ አካባቢ ወደ ስውሯ ማርያም የሚሄዱ መኪኖችንም የኮቴ እያለች ሃያ ስምንት ሺ ብር ድረስ እየተቀበለች እንደሚገኝ መሆኑ ተናግሯል እንደ ሰማዎች ነው እንግዲህ ጭራሽ ሁለት ሶስት ሰው በእጇ የሞተባት ግለሰብ ናት እና አሁን ስውሯ ማርያምን ሳይሆን የተቃውሞን የምንገኘው ይችን ግለሰብ ነው ግለሰብ ናት አጭበርባሪ ሌባ ናት በቦዲጋርድ የምትንቀሳቀስ ናት እንዴ ስንናገር የሆነ ነገር የማርያም አቅም ያላት ናት ደፍረን ነው የምንናገረው እንጂ ማለት ነው እና ሴትየዋ በጣም ደፋሪዎች ስታወራት ራሱ ምንም አታመጡም ብላ የምትናገር ናት ይህን ድምፅ ገጅስ ጋር ስብከቱ ክፍት ነው፣ ገዳሙ ክፍት ነው፣ የህግ መንገዱ ክፍት ነው። በእንደዚህ መንገድ ፌስቱ ፌስ እየተያየን ያኔ ፍርዱን እንፈራረዳለን እንጂ በየቤቱ እየገባችሁ ፎቶ እየለጠፋችሁ እንዲህ እያደረጋችሁ የምትመልሱት ኦርቶዶክስ የለም፣ እምታስወጡት ኦርቶዶክስ ይበዛል። እመቤታችን በእኔ የምትሰየምም የምትጠራም አይደለችም። ቤኪት አውቃለሁ እኔ። እንግዲህ እንደሰማችሁት ነው። ማንም አይነቅለኝም ብላለች። ማንም አይነቀንቀኝም ብላለች። እራሳችሁ ነው የምታደረጉት። ምንም ምንም የምታደረጓትም ብላለች። ይሄ ብቻ አይደለም። ፓትሪያርኩ ሲመጡ ወደዚህ ሊገባ አይችሉም ብላ በደፍረት የምትናገር ግለሰብ ናለች። ግለሰብ እችን ግለሰብ አሁን ታስራለች። እግዚአብሔር ይመስገን፣ መንግስት አካል አስሯታል። እናመሰግናለን። እችን የታስረችን ግለሰብ ለማስፈታት ጳጳሳት ወዲና ወዲያ እያሉ እንደሚገቡ ትናንት ነግሪያችሁ ነበራ። ይህ ሰሞት ወንድማችንን ሰበር ዜና ሰበር ዜና፣ አሁንም ማስተዋልን አጸደ ማርያምን ለማስፈታት የሰሜን ሸዋ ሀገረ ስብከት ብፁ አባታችን አቡነ ቀለሜንጦስ ሸገር ሲቲ ጣፉ ፖሊስ ጣቢያ ይገኛሉ ማለት ነው። ስለዚህ ይሄ ጉዳይ ከቤተ ክርስቲያን ጋር ምንም የሚያገናኘው ነገር የለም። ልጅቷ ወንጀለኛ ናት። እባኮት የሰሜን ሸዋ ሀገረ ስብከት ብፁ አባታችን አቡነ ቀለሜንጦስ አርፈው ይቀመጡ። ልጅቷ ወንጀለኛ ናት። ስለዚህ ይሄ ነገር ጉዳዩ መንግስት ስለያዘው እርሶ አይመለ ለሰማዊት ነው፣ ግለሰብ ናት። ቤተክርስቲያን አጭበርባሪ ናት፣ ግለሰቦች ከሰው ነው ያሳስሯል። አጸደ ማርያምን ስለ ብዙ ነገር የምንከታተባ ይዘ ስለ አንድ ነገር አይደለም እኮ ስሙት። ወንድማችን የምትገኘው ጫጫ ከተማ ነው ወይስ ሴት ከተማ ላይ? አዎ አሁን እሷ የምትገኘው አጸደ ማርያም በአጠቃላይ ሾፌሮችን የምታስደበድብ ግለሰብ ናት። በብዙ ነገር ነው የምንጠይቃት እኛ። አንደኛ ሾፌሮች ከክፍለ ሀገር ሄደው እዛ ቦታ ላይ ገንዘብ ካልከፈሉ አይገቡም። ከ10 ሺህ ብር እስከ 20 ሺህ ብር እስከ 30 ሺህ ብር ይሄ ነገርም ክሱ ምናምን ነገር ሁሉ ነገር ጨራርሰን እኛ ለህግ እንድትቀብ አድርገን ዝም አሉ። የጫጫ ፖሊሶችም አጠቃላይ በውስጥ ግን እየሰሩ ነው ተብሎ እስካሁን ዝም ተብሎ ነበር። እኛ ግን ከሸገር ሲቲ የጣፉ ፖሊስ ጋር ባደረግነው ጥምረት ስውሯ ማርያም በ21 አሁን ባለፈው ጽዮን በ21 አክብራ ማታ ስትመጣ ብር በማዳበሪያ ጭና በፒክአፕ መኪና እሱን ሲከታተሉት አምልጦ እሱ ደብረ ብርሃን ገባ። በማዳበሪያ የተጫነ ብር ይዛ እሷ ግን በቦርሷ ወደ 700 ምናምን ሺህ የሚጠጋ ብር እንደያዘች ከነግብረ አበሮቿ የሸገር ሲቲ ጣፉ ፖሊስ ጠራ። ኬላኔ በቁጥር ስራ ውሏታል። አሁን የተያዘችው ብር በትርፍ በመያዟ ብቻ ነው። ትርፍም ይዛለች እንደገና። ሾፌሮችን ብዙ ሾፌሮችን አስደብድባለች። የተጎዱም አሉ። እስከ አካ አካል ጉዳተኛ በጥፊ እየተመታ ሽንቱን ላይ የሚሻል ልጅ ያጥስከው ድረስ ከመናሃል ይህን ሁሉ ግፍ የሰራች ግለሰብ ናት። እቺን ግለሰብ ለማስፈታት ነው ባጳሳቱ እንዲህ የተረባረቡ የሚገኙት። ኦኬ ሰው ያስገደለችን፣ ሰው ያስደበደበችን፣ አኮላሳዎችን ያስቀመጠችን ወዲጋር ገተምት ገስተምት የምትንቀሳቀስ ቤተክርስቲያን ገንዘብ እንደፈለገች መትዘወዘ እኔ እኮ ይሄን እውነት ይሄን ፋክት እኮ እውነት እንደሆነ ስውሯ ማርያም አንድ ቀን ሄዶ ረግሎ የሚያውቅ ሰው ያውቀዋል። ባይዘው ያውቀዋል። ሄዶ አንድ ቀን ስውሯ ማርያም ሄዳችሁ ከሆነ ሜይቢ ስብከት ሲሰበቅ ወይ ደሞ የሆነ ሰው ምስክርነት ሲሰጥ አይታችሁ ከሆነ ካሜራ እየቀረዛችሁ ከሆነ እሷ ከመጣች ካሜራሽ ቀርቡ የምትባለው እቺ ገዘ ታውቃታላችሁ። ኦኬ፣ እሷ ያለች ቪዲዮ መቅረዛችሁ ፎቶ ማንሳችሁ ነው፣ መዛችሁ ቤት ልስማ ለሰው አሰማ ብላችሁ መቅረዛችሁ ነው። ከእሷ ውጪ ይሄን ያክል አቅም ያላትን ግለሰብ ነው እንግዲህ አሁን ዛሬ ጳጳሱ ሊያስፈቱ ወዲና ወላ ያሉ የተሽቀዳዶ የሚያውትና ለምን ነው ጳጳሱ የሚያረጉት የሚለው ነገር አሰማችሁ። ከዛ በፊት ግን ይሄንንም ስሙት። አጠቃላይ ለአባቶች ታርዶ እሮብ ቀን ይሄ ነገር እንዴት ነው ብዬ ጥያቄም አለኝ። አሁን ለወያኔ ቅድሙ ልመጣልህ ነው። ይሄ ነገር ጥያቄ አቀረቡ አይመለከትም፣ ችግር የለውም አስራ ሁለት ሰዓት ከሆነ ችግር የለውም አሉ። ፎቶም ቲክቶክም ለቄዋለሁ። ካያችሁት ከነቀ ነው። ያው በውጭዎቹ ነው፣ ወደ አማርኛ ቀይሬ የካቲት 12 2017 ዓመት እሮብ ቀን የሚካሄድ ቀን ነው። ሁሉም ያውቃሉ። ፎቶ ማስረጃም አለኝ፣ በቪዲዮም አለ፣ ቲክቶክም ለቄው አይቶታል። እነሱ ግን ለመካድ ሞከሩ። ያ ነገር ስናገር እንኳን ዝም በል እንዳትገደል። አቅም አላት የባለስልጣን ዘመርናት ነው የተባልኩት። በሰዓቱ አይ ስልጣንና እምነት አይገናኝም ብዬ ብዙ ነገር ነበር በሰዓቱ። ግን ያን ነገር አስተናግሬ ዛቻ ነበር፣ ዛቻ ነበር። አሁንም ብትለቀቅን እገላሃለሁ ምናምን ነው ዛቻው። እንዳለ ነው። እመቤቴን ይዘን ደግሞ አንፈራም። እስኪ አንድ ነገር ልጠይቅ፣ ከነገርከኝ አይቀር ሮብ ቀን የታረደውን በሬ የበሉት እዛ ያሉት ካህናት ናቸው? አጥኔ በነ ተጠቀኛለሁ እኔ በልበልቻለሁ። ስንከትፍ ነበር ለይቱ ሙሉ አስተባባሪ ነበርን። አንጸባራቂ እንደለበስን ታርዶ የበረከት ስራ ስሩ ተብሎ ለምን ሴቶች አይሰሩም ስንል ሚስጥር እንዳያወጣባቸው አይ አይቻልም አሉ። እንዴት እናንተ ስሩ በቃ ተብሎ አንፀባራቂ የለበሱ ልጆች ከምሽቱ ከ12 ሰዓት ታርዶ እስከ ለይቱ ስድስት ሰዓት ድረስ እየከተፍን ነበረ። ከዛ በኋላ ሰባት ሰዓት ሲል አሁን ኮ በሉም ሀሙስ ነው ችግር የለውም ተባለ። ያንን በላል ከዛ በኋላ እኔ ጓደኞቼም ገብተንበታል። የንስሓ ቄደርም ጠምቄበታለሁ። እግዚአብሔር መስገን አባቶች አጠቃላይ እዛ ያሉ ምእመናንም ፍትፍት ተደርጎላቸው ቀነ አብልተዋል። እና ቄድርስ ተጠምቀውስ ቢሆን እነሱስ እኔ አላ የራሴን ኃጢአት እና ንስሓ በአደባባይ እየገባህ ነው በአደባባይ ለጠፋው ጥፋት ያኔ ሁ እኔ ስለ ቤተክርስቲያን ብዙም አይደለውም እና ጠልቄ፣ አሁን ነው በጣም ውስጡ የገባኝ ስውሯ ማርያም ተአምሮ ካየው በኋላ። ከዛን አባቶችን እንዴት ነው ሮብ ቀን እርዳለ እንዴ አልኳቸው። መሸቃሉ እንደዚህ ይቀበል፣ አሮቀን እኮ ታርዷል። ስንት ሰዓት እንደዚህ ለዛውን በሚካኤል ቀን አንዳንድ ቦታ እንደ ባህል ብለው ሊያርዱ ይችላል። ለዛውን ገዳም የተባለ ቦታ አሉ። አይ ስውሯ ማርያም እኮ ላይ ሚልክ እግዚአብሔር አብ ቤተክርስቲያን ነው የምትባለው። የሀገረ ስብከቱ ብፁህ አባታችን አቡነ ቀለሜንጦስ ያውቃሉ ስል እንኳን ገዳም ደብር እኔም እኮ አይታርድም አሉ። ይሄ ነገር ማ በክቻለሁ አልኩና ቀጥታ ምንድን የገባሁት ምሳሌ ገባሁበት። እንደምትሰሙት ነው እንግዲህ። ሜቢ አንድ አንድ ጊዜ ፆም ሲፈታ ምናምን ነገር እኛም እኮ እናርዳለን። ተቻላችሁ ቤተ ክርስቲያን ውስጥ ነው፣ ለዛም በገዳም ነው። ይሄ ጌጥራውንም ይገኛ አፍሱ። ይሄ ነገር ማን ያውቃል? ብፁዕ አቡነ ቀለሜንጦስ ያገረሰ ወሰነ ጳጳስ ያውቃሉ። ሰው ገላለች ተብሎ ሲጠሩ ምንም አላሉም። አጽና ማለት ተባለች። ሰው እያስደበደበች ነው፣ እያስገደለች ነው። ገዳም ውስጥ በሰላም ነው መንቀሳቀስ አልቻልን፣ በሰላም መጸበል አልቻልን ብለን ስንናገር ትንፍሽ አላሉም። አቡነ ቀለሜንጦስ አሁን ስትታሰር መጡ። ከዛ እሷን ለማስፈታት በተመደቡላት ምንም ነገር ለምን ነው ይሄን ነገር የሚያረጉት? ነው ቀለሜንጦስ ወንድማችን ሰሙት። ስለ ስውሯ ማርያም መረጃ ላውጣ ነው። ይሄን ቪዲዮ ላይ ኮፒ ሊንክ ሼር ሪፖስት አርጉት። እንግዲህ ስውሯ ማርያም ላይ አስተዳዳሪ ነኝ ብላ ሴት አስተዳዳሪ ነኝ ብላ እያስቸገረች ያለችው ማስተዋል የምትባል እቺ ልጅ ታስራለች። እንደታሰረች ታውቃላችሁ። ግን እሷን ለማስፈታት አቡነ ቀለሜንጦስ የሰሜን ሸዋ አገረ ስብከት ሊቀ ጳጳስ፣ አገረ ስብከቱ አጠቃላይ ሰዎች ሰብስበው ለማስፈታት ሽርጉድ እያደረጉ ነው ለምንድነው ነው ለማስፈታት እየሞከሩ ያሉት? ምንድነው እሱ እየተነካባቸው የሚለው ነገር ልንገራችሁ፣ መረጃ አወጣለሁ። ምክንያቱም ማስተዋል ከተያዘች፣ ማስተዋል ካበቃላት፣ ብዙ ሚስጥር ይዛለች፣ ብዙ ሚስጥር ነው ያዘችው። አንደኛ አቡነ ቀለሜንጦስ ይሄን ነገር በደንብ ያውቁታል? ስውሯ ማርያም ላይ የሚሰራውን ግፍና በደል፣ ማጭበርበር፣ የሰውን ማጭበርበር፣ የሕዝበ ክርስቲያን ማጭበርበር በደንብ ያውቁታል። ለምንድነው ታዲያ ዝም ያሉት ለሚለው ነገር እኔ ለምኛችኋለሁ፣ እግራቸው ላይ ወድቄ ለምኛችኋለሁ። እሳቸው ግን ልጅቷ አደገኛ ነች ሌላ ነገር ታስደርጋለች ብለው አስፈራራርቶኛል። ያቁኛ ልዮ ይባላሉ ሸንኮራ ዮሐንስ መጥቼ እኔ የለመንኩት አንድ ሁለተኛ መረጃ እንዳይወጣ የፈለጉት የአገረ ስብከቱ አስተዳዳሪ ዋናው ስራ አስኪያጅ የእህታቸው ልጅ ነው ያገባው በዘመር ነው ግንኙነታቸው። ማስተዋል በሚሊዮን ብር ነው የምታስገባላቸው። ያ መረጃ እንዳይወጣ ሁለተኛ ደግሞ ማስተዋል የምትሰራው በመተትና በጥንቆላ ነው። ህዝበ ክርስቲያኑ እንደፈለገ የነዳች እንደፈለገ የምታረገው በጥንቆላ በጥንቆላና በመተት ነው። እኔ እስካሁን ድረስ አውቄ ዝም ብያለሁ። ብዙ መድረክ ላይ እያስወጣሻቸው የምታስተናግሪያቸው በብር ገዝተሻቸው ታሪክ፣ ቤተ ክርስቲያን ውስጥ የሌለ ታሪክ አባቶች አሉ፣ ስውሯን አባቶች አሉ፣ ድንግል ማርያም እናምን እያለች በብር እየገዛች ሰውን እየገዛች ነው ስታስነግሪ የነበርሽው። ብዙ ጉድ አለ፣ ስውሯ ማርያም ብዙ ጉድ አለ። አቡነ ቀለሜንጦስ እና አብረው የነበሩ ሰዎች አገረ ስብከቱ ስለሚዋረድ ነው እሷን ለማስፈታት እንደዚህ የሚሮጡት። ከዚህ በኋላ እንደ አባት ነግሮናታል እና እናከብሮታለን። እግዚአብሔር የሾሙት ኖት። እንቢ ካሉ ግን ከቤተ ክርስቲያን አይበልጡ። እኔ ዱርዬ ነኝ። እንደ ዱርዬ ነው የምናገረው። ከዚህ በኋላ እንቢ ካሉ ማለት ነው እጆትን አንሱ ከወንበዴ ጋር ክርስቶስን ከካዲስ ሴትዮ ጋር እጆትን አንሱ። እምቢ ካሉ ጉድ እናገራለሁ። ይሄ የጥንቆላውና የመተቱን አብሶ እናገራለሁ። ሰውን ጉድ አድርጋችሁታል። እንደ አገር አገር ስብከቱ ይፈለጋል፣ እርሶም ይፈለጋሉ። ምክንያቱም የህዝበ ክርስቲያንን ብር በዝብዛችኋል። በዝብዛችሁ ለራሳችሁ ጥቅም አድርጋችኋል። እናገራለሁ። ስውራ ማርያም ያለው ጉድ በጆሯችሁ ባሰሙት ጥሩ ነው። ብዙ ጉድ ነው ያለው። ይየው ዝም ብዬ ነው። ብዙ ሰውን ከጥቅም ውጭ አድርጋችሁታል። ብዙ ሰውን መዝብራችኋል። የህዝብ ሀብት ነው። ጸረ ሙስናና ኮሚሽን እንደ ኮራፕሽን ሙስና ስላለበት እዛ ቤት ውስጥ በትልቁ ትፈለጋላችሁ። ሁላችሁም ሀብታችሁም ታስመዘግባላችሁ ኬት እንዳመጣችሁ። ብዙ ጉር ነው ያለው እዛ ቤት ውስጥ ቤተሰቦች፣ አሁንም እናገራለሁ እቺ ልጅ እስከመጨረሻው ተይዛ ለህግ ቀርባ ያለው ነገር እስካልነገረች ድረስ እንደዚህ የምትነካኩ ከሆነ ጉር ነው የማውጣው። ለቤተክርስቲያን ብዬ ነው ዝም ያልኩት አሳልፌ መስጠት አሳልፎ እንደመስጠት ስላሰብኩት ነው እንቢካላችሁ ካላችሁ ግን ብዙ ጉዳለ እናገራለን። ማንም ምንም አታመጭም ቅንጣት ነገር ማለት ነው። እንደዚህ አይነት ሰዎችን የምንቃወመው እኛ፣ እንደዚህ አይነት አባቶችም ሰዎችም ግለሰቦችም የምንቃወመው ስም ስለምታጠፉ ነው። በቃ ኦኬ ስውሯ ማርያም ብዙ ታምር የሚሰራበት ገዳም ነው። እናንተ ከፈበረካችሁ ሌላ ሀሰት ውጪ ማለት ነው ድንግል ማለት ተገልጣ ብዙ ታምር የሚሰራበት ገዳም እንደሆነ እናምናለን። ምን እናውቃለን፣ ልባችን ይቀባ እሷ በእኛ ስለምሰራ እናውቀዋለን። እናንተ ግን የፈበረካችሁት ከጳጳሱ ከጋሰብሁን ከቡዛው የቀለሜንጦስ እስከ ታች እስከ እስከዚ ሴትዮ እስከ ዲያቆን እስከ አናቱ የምትሰሩትን ውሸት ግን እናውቀዋለን። ባጭሩ ኦኬ፣ ያልሞተ ሰው ሞተ እያላችሁ ሞተ ያልተነሳ ሰው ሞተ ተነሳ ያላችሁ ያሉት ሴትዮ ወለደች እያላችሁ መካን እያስወለዳችሁ ወለደ እያላችሁ ታሪክ ያስነገራችሁ ውሸት እንደምትሰሩ እንደምታሰራችሁ የውሰን ምስክረት እንደሚሰጥም እናውቃለን። ብዙ ነገር እናውቃለን። በፋይል በመረጃ ያለ ብዙ ነገሮች አሉ። ግን ይሁን በሚል ነው ይሁን ውስጥ ችግር የለውም። እስቲ ረጋ ብለን እንመልከተው ራሱ ድንግል ማርያም ቤተሰብ ታስተካክል በሚል ነው እንጂ ገዳሙ ችግር ያለበት ያን አይደለም ግለሰቦች ገዳሙ ውስጥ የሚገኙ ግለሰቦች ግን ከዚህ ጨምሮ ግለሰብ ችግር አለባት አንደኛው መሪዋ ወንበዴዋ በርባኖስ ሲሆን ሴቶች ይናታው እቺን በርባኖስ ለማስፈታት ክርስቶስን ለማሳሰብ አሁን የታገሉ ይገኛሉ እንደ ኢትዮጵያዊና እንደ ተመሳሳይ አፍቃሪ ተወልጅ ያደግኩት ኢትዮጵያ ውስጥ ነው የ የጤና ከበሬጅ አይሰጠንም የ በህግ በህግ አንጻር ላይ ሙሉ ለሙሉ እንደ ህጋዊ አይማማ ኢትዮጵያ አ ጭራሽ ነፃነት ትፈልጋለህ። አሁን ይህን ሰውዬ አሁን ምን ልበለው አሁን እንደምሰሙት ነው እንግዲህ ጭራሽ በዚህ መገን መብታቸውን የጠይቁ ይገኛሉ የሰዎች እና ይሄ ቪዲዮ ቆይ ቢሆንም ብዙ አለ። አሁን ላይ እዚጋ ማላሳያችሁ ወስ በተወሪ ማሳያችሁ ፆታቸውን የቀየሩ ቲክታክ ላይ ገብቶ ይሄ ምን እንትን ተሰርተው ሰርጀሪ ተሰርተው ምናምን የተመለከቱ ምን ንጋጆች ብዙዎች አሉ። አቅማቸውን በጣም ከባድ ይሆነ ይወታልና ይሄ ነገር መንግስትን በደጋቢ አንልድበት ይገባል ብዬ አምናለሁ። ይሄ ወንድማችን ሰሞተና እንጨርሰኛ ስለ ተመሳሳይ ፆታ የሰሩት ቪዲዮ ጠፍቷል፣ ባን አስደረጉት እናንተ መቶ ሀያ መቶ ሰላሳ ሚሊዮን እያልክ የምትፈክር ማህበረሰብ ሶፋ ላይ ቁጭ ብለህ ለልጅ ሩዝና ፓስታ ቋጥረህ በሰላም ወጦ የሚገባ ይመስልሃል? በዚህ ዓመት የምታለቅሰው ወላጅ አለህ። ቀጣይ አመት የምታለቅሰው ወላጅ አለህ። ቀጣይ አምስት ዓመት ደግሞ እንደ ሀዘን ነጠላ ዘቅዝቀህ ስንዴና ባቄላ አሹቅ ነክረህ ለቅሶ የምትደራረሳለህ ቤተሰብ ሙቶ ብመስሎ ነው። የአንቺ ወንድ ተረፈልሽ፣ የአንቺ ሴት ልጅ ሴት ባላመጠችልሽ ተባብላችሁ የምትቀመጡበት እዝን አለ አምላክ እግዚአብሔር ምስክሬ ነው። መስቀሌን ዣነ የምምልላችሁ ዐሥራ ሰባት ዓመት በአካል ፌስ ቱ ፌስ አፉ የሚዞሩ አፉ አገጩ እየተመከረ ደግሞ በማኅበራዊ ሚዲያ ዘጠና ፐርሰንት አውቃችኋለሁ። እግዚአብሔር ይህን ነገር ለአንተ ለዚህ ዓላማ ሲፈጥርህ የሚገኙበትና የሚሰባሰቡበትን ቦታ በወሎ ሰፈርም በዛም በዛም በዛም ፓሪ ፓርቲ በአትላስ በምናምን በጎሮ በገርጅ ምናምን እንተዋወቃለን። ፓርቲ ብለው የት እንደሚያዘጋጁ ገዝታው ሴት አካባቢ እንደተከራዩ ምልክታቸው ምን እንደሆነ መቶ ፐርሰንት ነው የምነግረህ፣ ግን ለአንዴና ለመጨረሻ ጊዜ ነው የምነግራችሁ። ባን አስደረጉት ኮሚኒቲ ጋይድ ምናምን ውስጥ ከተው አስጠፉት። ወደ ሁለት መቶ ሺህ እየተጠጋ የነበረውን ገና በአስራ ሁለት ሰዓት ውስጥ ጆንን የግብረ ሶዶም አይደለው ምናም ብሎ ስለሰራ እቃወማለሁ ስላለ ህይወቱ አደጋ ላይ ነው። አያርዱትም፣ አይወጉትም። ግን ጨካኞች ናቸው። የራሻ ደህንነቶች ከሚያደርጉት በላይ ጨካኞች ናቸው። የእስራኤል ሞሳድ ከሚከታተሏቸው በላይ የሚከታተሏቸው እነሱ ናቸው። በማደጎ ስም በወላጅ አልባ ይዘዋቸው የሚሄዱ ወደ አሜሪካ፣ እንግሊዝ ዴንማርክ ስዊድን ነው። ወላጅ አልባ ብለው ከመርካቶ፣ ከጎንደር፣ ጎጃም፣ ከወለጋ፣ ከጉራጌ ለቃቅመ ወላጅ አልባ ብለው ልክ እንደምታዩት ፊልም እንደነ ፕሪዝን ብሬክ እንደነ ስኮፊልድ ልክ እንደዛ የተጠና የማፊያ ፊልም ልክ እንደ አሽሻ አዘዋዋሪዎች ነው እንቅስቃሴያቸው። በጀት አላቸው። ገንዘብ ይሰጣቸዋል። በየቤታቸው እየተንኳኳ ዶላር ይሰጣቸዋል። ዶላር ማን ይሰጣል? ያከፋፍላል? ለወደፊቱ እንመጣበታለን። ከእኔ ጎን ከሆናችሁ ሁለት ሶስት ነገር እነግራችኋለሁ። መቶ ሰላሳ ሚሊዮን ልጆች እንደዚህ እንዳይሆን እያልክ ነጠላ ፍላይ አርገ ሴቱም ወንዱም ከምታሟርት እኔ የምለቀውን ቪዲዮ ያለማስረጃና ያለመረጃ አለቅም። የተላኩልኝም ቪዲዮዎች እኔ መመለስ እፈልጋለሁ ብለው የተጸጸቱ ወጣቶች ፎቶግራፍ ብታዩ ማለት ነው ንግድ ባንክን አጭበረበሩት ከተባሉት ያላነሰ ነው። እባክ ገብረ ኢየሱስ አግዘን እንመለስ የሚሉ ወጣቶች ሰው ይገለናል ሊያርቀናል ባንተ እምነታለን ይላሉ። ቪዲዮዎች እየተላኩ ነው። የሃይማኖት አባቶች ካህን ለብሰው መስቀል ይዘው በፕሮቴስታንት ደረጃ በይን ያዩዋቸው ሙስሊሞች አሉ። ማስጠንቀቂያ ሰጥቻ አለፍኳቸው። ፎቷችሁን አወጣለሁ፣ ፎቶ አነሳችኋለሁ። ስርዓት ብዬ ቀላል አይደለም። ውጀው ጎበዝ፣ እመኑኝ። አሁን ከምትሰሙኝ ያላነሰና የተሻለ ህይወት ወይ ደግሞ እግዚአብሔርን በማመሰግንበት ሌብላ ለ ትውልድ አሳስቡኝ በእግዚአብሔር ፊት ስቆም አንገት እንዳልደፋ የፈጠርኩ ለዚህ ዓላማ ነበር ፈርተና ሸሽታችኋል እንደ ሌለኝ የምዋጋ እኔ አድቨርት ስሰራ ሁለት ሶስት አድቨርት ገና ያውም ጓደኞችን በትንሽ ፍራንክ እንደ ሞቲቬሽን እያደረጉ እኔን ከምትከተሉ ሰዎች ፕሮሞሽን ማሰራት የምችሉ አምሳ ፐርሰንት አላችሁ ከታች ከትንሽ ኮስሞቲክስ ቤት እስከ ትልቅ ድርጅት ያላችሁ አድቨርት እኔን አታሰሩኝም ልባችሁም አእምሯችሁም ጉልበታችሁም ካልታገለ ይ ነገር በቤታችሁ ይመጣል። ወይኔ ገብርዬ እያላችሁ ትንቢታ የለም። የማወራው ማንም ደካማና ደደብ ሰው ሊያወረው የሚችለውን የማወራ። ወይኔ ገብርዬን ባገዝነው በተደራጀነ ጎኑ በቆምነ በገንዘብ ሳፖርት ባረግነው ትላላችሁ። እግዚአብሔር አምላክ አላቀ የሚበል በፊቱ ስቆም ታለቅሳላችሁ። በዚህ ዓመትም ቀጣይ ዓመትም ሁለት ሶስት አራት ዓመት በደንብ ለቅሶና ሙሾአለን። እነሱ ቀላል አይደለም፣ ቁጥራቸው፣ ምልክታቸው ቀላል አይደለም። የሚገኙበት ቦታ የሚያዘጋጁት ፕሮግራም ይጠበቅላቸዋል። ይደገፋሉ፣ አይነቀፉም። ግን መቶ ፐርሰንት ምነግራችሁ እኔ አድቨርት እንኳ በትንሽ ውስጥ ሰራ የሆነ አድቨርት ላይክ ምናምን አታደርጉም። ተመሳሳይ ጾታ ምናምን ስል በአንድ ጊዜ አምስት መቶ ሽፊው ኮፒ ሊንክ ሸሩ ምናምን ሸሩ አረባሽ ይደርሳል። እኔ አድቨርት ሳረግ ስማ፣ ጋን ውስጥ ያለው ውሃ ማንም የጠመው መጦ እንዲጠጣው ተንከባለው እንዳይወድቅ እኮ ትንንሽ ጠጠራቂጡ ላይ መቀመጥ አለበት። ዝም ብለ ነው እንደምትኖረው እኔ ለመሞትና ዓላማ ላይፍ የሌለኝ መስሎ ነው እንዲህ ስጮህ፣ ለጥቅም መስሎ ነው እንዴ? በተሰጠኝ አንደበትና በትና እግዚአብሔር ባስታጠቀኝ እውቀት እኮ ላይብ ገብቼ እነነውን ፎንቴ ነ ጆን ዳንኤል ጋር ገብቼ እነ ሞጣ ቀራኔውን ማስረሳት እችላለሁ። አብረውኝ ያደጉ ኢን ኢን ሚሊየንስ ማህበረሰቦች እኮ ያውቁኛል። አዲስ አበባም ጎንደር፣ ባህር ዳርም እኔ ማን እንደሆንኩ ሰርጀሪ ስራ የተባለ ዶክተር ብቻ ኮሮኔ ጋር ተቀምጦ ጨዋታውን አቋርጦ ሄድ አፈለግኩ አስለቅሰዋለሁ፣ ፈለግ ካስቀዋለሁ እኮ በጣም ስማርት ማይንድ ነው ያለኝ። ዛሬ ስለ እኔ ልንገራችሁ። ልክ እንደ አባይ ወንዝ ነኝ። አቅጣጫ ልታስቀይረኝ ትችላለ እንጂ ዘግተ በድንጋት ጠጠር አርገ ወይም ጠጥቀርቅር አታቆመኝ። በዛኞ ፈንድ ይችወጣሉ። አምብላክ ማይንድ አምብላክ ናይል ማይንድ እግዚአብሔር አምላክ በሚያውቀው ጊፍት ነው። በቃ አንዳንዱ ሰው ይፈጠራል ለመዝፈን። አንዳንዱ ነገሮችን አክሴፕት ያደረጋል። ወላጅናቴን ሽሮ ስሪልኝ ባክሽ ብዬ ለአስር ና ለአስራ ምናምን አመት

በማያቸው እንቅስቃሴ በ12 በ13 ዓመት የስራ ልምድ አየዋቸው አቃቸዋሉ። ከገበያ መሀል እለያቸዋሉ። አንዳንድ ቫምፓይሮች እንደሚለያዩት ወይ ደግሞ ራሳቸው ከራሳቸው ጋር እንደሚተዋወቁት ዛሬ ጃኒ ሆነም አልሆነ ሚሄድ አደጋ ላይ ያለ እኔ አይደለውም። በእግዚአብሔር ምልላለሁ ብሏል። እንደዚህ አይነት ሰዎች ሲመጡ ኮሜንት ላይ አትርመጥመጡ። ነው እኮ ሴት ቦርሳ አያያዙ ምናም ፔሬድ አለቀ። እቺ እርቃኗን የወጠችው ልጅቱ ተዋና ሳይታ ምን አረካት? አሁን እኔ ቪዲዮ ላይ የተላከልኝ የሆነ አባት መስቀል ይዘው ምናምን የሆነ ነገር ሲያርጉ ሲጨመላለቁ ብልክል ምን ልታረግ ነው? አይተ ከማዘኖች፣ ከማውራት፣ ከማሟረቶች ሶስት አራት ነገር አሰረግጨን እንገራችሁ። ዛሬ አዲስ ፎሎ አዲስ ፔጅ ክሬት አረጋለሁ። ፎሎ ታደርጋለህ። እናንተን ቀድመው ሰዶማያንን ክሬት ያረጉኛል። አንድ እርምጃ ስለምቀድማቸው ምን ሊል ነው? ምን ነቃብን? በየትኛው እንጓዝ ብለው ፎሎ ያደርጉኛል። ሕያው ምስክሬ ነው። ቀድሞ ፎሎ የሚያደርጉኝ አንድ ሺህ ሰዎች እነሱ ናቸው። ዘጠኝ መቶ ወይ አምስት መቶ አካሄዳቸውን ለመቀየር ለዚህ አቅጣጫ አስተት እጥፍጥፍ ለማለት አለቃቸውም ከመንፈስ ቅዱስ ጋር ወኛ ስለሚዋጋቸው ዛሬ አዲስ አካውንት ክሬት አረጋለሁ። እሱም ፎሎ ታረጋለህ። ትንሽም ትልቅም አድቨርት ያላችሁ ታሰሩኛላችሁ። ግዴታ ሆኖ አይደለም ነገ ልጅ በደገፍ ነው ዋጎኑ በቆምን ኖሮ እንዳትሉ። አንድ አሞራ አንድ ንስር መብረር እስከቻለ ክንፉ ደህና እስከሆነ ራቅ ብሎ እስከተመለከተ ነው ማደንም የፈለገውን ማንሳትም የሚችለው ጨው ለራስ ስትልጣፍ ታለ ዛ ድንጋይ ነው ተብለ ትወረወራለ። አዲስ አካውንት ከፍታለሁ። ዛሬውን ፎሎ ታደርጋላችሁ። ቆሻሾች ቀድሞ ያደርጋሉ። እናንተ ደግሞ ሰብአይነት የሚሰማችሁ ሰዎች፣ ትውልድ ያሳሰባችሁ፣ ልጆቻችሁ ዛሬ እየነገርኳችሁ ነገ ወይኔ ላለ ማለት ፎሎ ታደረጋላችሁ። ከትንሽ እስከ ትልቅ አድበርት ያላችሁ ታሰራላችሁ። ወጠም መለመን አንችልም። እንደነ ፊታውራሪ ለምንን አጨርበረን ዛሬ ደግሞ ማን የሚሉት ሙስሊም ልጅ አለ ከዚህ አራት መቶ ሶስት መቶ ከኩላሊት ታማሚ አይድንም ብሎ በልቶ ዛሬ ታሰር ያለው ሊቢያኔ ምናምን እያለ ሱዳን ላይ እንደሚቀፍለው እንደዛ ለማይ ቆሻሻ ስብና የለኝም። ገብረ እየሱ እንደዛ ያረጋልካልክ ብትሞት ይሻላል። ልመን አልችልበትም። ካጠውም ከሚቀርበኝ ጓደኛ በውስጥ ስልክ ተበድሬ በውስጥ ስልክ እመልስለታለሁ። እኔ ገብረ ገብረ እየሱ ነኝ በሚዲያ ወጥቼ ጀንዘርግቻ አካውንቲ ምናምን ልል አልችልም። ላይብ ላይ ገብቼ ባቴን ላቴን ከትቼ ላወራ አልችልም። ላይብ ላይም ከወጣው የወሬ ተጠናክሮ በስሜት እሳት ባዘለ መልኩ ነው። በቃ ተኩሽ የሚቃጠለውን አቃጥዬ የምነደውን ራሴን የማነደው። ስለዚህ ከትንሽ እስከ ትልቅ ድርጅት ያላችሁ ሰዎች ይህን ነገር እንዲቀጥል የምትፈልጉ በትንሽም ቢሆን በተመጣጣኝ ዋጋ አድቨርት አሰሩ። ዛሬ የምከፍተውን ክሬት አካውንት ፎሎ አድርጉ። ሁለተኛ አካውንት ከፍታለሁ። ዛሬ የጃኒን አዘግተውታል። ወደ መቶ ሰባሽ ነው፣ መቶ ስልሳሽ ነበር ትላንትና ማታ በስድስት ሰዓት ውስጥ ሸሩ ወደ አስራ ምናምን ሽ ገብቶ ነበር። እኔ እኔ አካውንት እነዚህ ኮሚኒቲ ጋይድ ገብተው ምናምን ያሉ አዲስ አበባ ውስጥ ያሉ ወይ በየ ክልሉ ያሉ ሀምሳ ሺና መቶ ሺህ ግብረ ሰዶሞች ምናምን አይለ የሚያሳስቡኝ መቶ ሀያና መቶ ሰላሳ ሚሊዮን የድሮ ሶፋ ላይ ቁጭላቸው ቁጭ ላቸው የምታንቀላፍ ወላጆች ለእናንተ፣ አራይፒ እኔ ገብርዬ ነኝ። በየት እንደሚኬድ በየት እንደሚወጣ አውቃለሁ። እንዴትም ልጆችን ቤተሰቦችን ከእነሱ እንደምጠብቅ አውቃለሁ። እኔ ጋር ሲቀርቡም ምርጫቸው አንድ ነው ወይ እነሱ ይሞታሉ፣ ወይ እኔን ይገላሉ። ድርድር፣ ፍክክር፣ ተሰዳድቦ መድ በቦክስ መሸራረፍ የለም። ያውቁታል። አብረውኝ የሰሩ እነ ጋሻው ኮማንዶ አጋዚ ጋርዶች ኤክሶ ያውቃሉ። እነ ብርሃን ያውቃሉ። እነ ሸቱ ቢሰውር ያውቃሉ። እነ ሃናን ኮማንዶ ያውቃሉ። ኤፊ ክለብ ባረል የሰሩ ያውቃሉ። እነ ሙሉየለት ጎተራ ምሳውለት ያውቃሉ። እነ ኤፍሬም ቦክሰኞ ያውቃሉ። ጎተራ ማሳለጫ የማያውቅ የለም እነ ኤልያስ ቤላ፣ እነ ድሽቀው የኮልፌው ያውቃሉ። ምሳቸው ነበርኩ።